ክፍል ሰባት ያሬድ ወይም ስለ ኢትዮጵያ ስልጣኔ። ሀ ከኢትዮ ኩሉ ሀይለ ሰማያት አሌ ሙያ እግዚአብሔር ለዘረዳአን ስባሀት ንፌኑ ለዘፈለጠ ብርሃን አምላከ ነሰ አምላክ አድህኖ አኩቶ ወሴቦ ዋልእሎ ስመ ጽድቅ ቃሉ እሙን ነገሩ ወርቱ ኩሎ ፍናዊሁ መንግስቶ ዘለአለን ጣዕሙን ለለመደው ሰው ይህን መዝሙር በቅዱስ ያሬድ የዜማ ስልት ሲሰሙት ሌላ ነገር ነው። ይመስታል ወደ ሌላ ሁኔታ ያስተላልፋል። በእምነት ከተሞላ ልብ ወይም ከሃይማኖታዊት ነፍስ የሰረጸ የምስጋና የስብሃት የአኮቴት ቃል ነው። ሁለት ምክንያቶች ሰውን ለምስጋና ወይም ለሞገሳ ያነሳሱታል። አንደኛው ንጹሕ አንክሮ ወይም አድናቆት ነው። ሁለተኛው ረድኤት ድጋፍ ነው። ከተራው ከቅጽበታዊው የተለየ እንግዳ ሌላ የሆነ ነገር ባየ ጊዜ ሰው የአንክሮ ስሜት ያድርበታል፣ ያንን ያሞግሳል። ደግሞም ለችግሩ ለድካሙ የሚሆን የረድኤት ምንጭ ባገኘ ጊዜ ስራተ ሰማይ ተሰራ ዚህም ማለ ብዙ የሚደነቅ ነገር አለ። ዋናው የዓለም ሥነ ሥርዓት ኅብር፣ አንድነት፣ ህገ ደንባዊነት ነው። የሌትና የቀን መፈራረቅ፣ የክረምትና የበጋ መለዋወጥ፣ የፀሐይ፣ የጨረቃ፣ የከዋክብት፣ የሌሎችም አለማት ውደት፣ ይህ ሁሉ ረቂቅ በሆነ ስርዓት ላይ የተመሠረተ ነው። ይህ የሰማያት የዓለማት ህግ ስነ ስርዓት በምድርም በሰዎችም መካከል ያለ ነው። የሚያስብ ህሊና ይህን ከማድነቅ አይቋረጥም። ስለዚህ ሀሳብ ከተናገሩት ፈላስፎች አንዱ ኢማኑኤል ካንት እንዲላል ህሊና ሁል ጊዜ ይህን ባሰበና በማሰብ ላይም በዘገየ መጠን ሁለት ነገሮች ሰውነትን እያደገ በሚሄድ የአንክሮና የአክብሮት ስሜት ይመሉታል። በከዋክብት የተመላው ሰማይ ከኔ በላይ እና በእኔ ውስጥ የሚገኘው የስነ ምግባር ህግ ይህ የፈላስፋው ቃል ነው። የሚያስብ ሰው ሁሉ የዚህ ሀሳብ ተካፋይ ነው። በተለይም የሃይማኖት ሰው ለእንዲህ ያለ ግርማዊ ውበት የተለየ ይህኛው፣ እንደ ፈላስፋው ህጉን ስነ ስርዓቱን በማድነቅ ብቻ ተወስኖ አይቀርም። ከዚህ አልፎ ወደ ደንጋጊው ይሄዳል። እሱ ወደ ሰራዩ፣ ወደ ማናቸውም ጥንተ ነገር ያደንቃል፣ ያሞግሳል። እላይ በመጀመሪያ የጠቀስ ነው። የቅዱስ ያሬድ ዝማሬ ይህን ዘይቤ የያዘ ነው። ሰማያውያን ኃይላት ያመሰግናሉ ይዘምራሉ። ለቅዱስ ያሬድ ይህ ዓለም በመላ እንደ አንድ ትልቅ ማህሌት ወይም በዘመናዊ ቋንቋ ሲንፎኒ ማለት ነው። ሁሉም በዝማሬ ያመሰግናሉ። ይህን ሀሳብ በትልቁ የጀርመን ባለቅኔ በዮሐንስ ወልፍ ጋንግ ጌቴ ዘንድም እናገኘዋለን። የፋውስት መቅድም ላይ ከሊቃነ መላእክት አንዱ እንዲህ ይላል፦ ሁሉም ከሁሉ ጋር እዩት ሲጻመር፣ አንዱ በሌላ ውስጥ ሲሰራ ሲኖር፣ ኃይላተ ሰማያት ሲወጡ ሲወርዱ የወርቅ ማድጋዎች እየተላወጡ ቡራኬን በሚያድል የዓለም ውህደት ከሰማይ ተነስተው ምድርንም ሲያልፏት ሁሉን ከሁሉ ጋር በህብር ሲያዜሙትም። ከጥንት ዘመን ጀምሮ ብዙዎች ፈላስፎችና የሃይማኖት ሰዎች ዓለምን በመላ ከሁለት ከፍለው በሁለት ንጥረ ነገሮች ወይም ፕሪንስፕልስ ያምኑ ነበር። አንደኛውን መንፈስ ወይም መንፈሳዊ ዓለም ሁለተኛውን አካል፣ አካላዊ ዓለም ብለውታል። ሰው ስለ ሰውም ሲናገሩ አካላዊም መንፈሳዊም ነው በማለት የሁለት ነገር ተካፋይ፣ የሁለት ዓለማት ነዋሪ ዜጋ፣ መገናኛ አድርገው ይመለከቱታል። ሰው በእነዚህ ሁለት ዓለማት መካከል የሚገኝ ማዕከላዊ ፍጥረት እንደመሆኑ ስለ ሁለቱም እውቀት ሊኖረው ይችላል። ይህ እውቀቱ በተለይም ፍጹም ምሉእ ሊሆን የሚችለው በሀሳቡ ርቀት ወይም በእምነት ኃይል ከጉሉ ከግዙፉ ከሚታየው ወዲያ እንዲያ ወደ ረቂቁ ወደማይታየው ለመራመድ ለመሻገር ሲችል ነው። እንዲህ ያለውን ትምህርት እና ፓይታጎሮስ እና ፕላቶንን የሚያክሉ ፈላስፎች አስተምረውታል። ነገሩ በጣም ተዘርዝሮ የሚነገረው በሃይማኖት ትምህርት ውስጥ ነው። ስለ መንፈሳዊ ዓለም ብዙ ይነገራል። እዚህ ላይ ለመናገር የምንፈልገው በጠቀስናቸው መዝሙሮች ውስጥ ኢትዮጵያዊ መምህርና ጀርመናዊ ደራሲ ኃይላተ ሰማያት ያሉትን ነው። ከነዚህ አንዳንዶቹ በቴዎሎጂ ቋንቋ መላእክት ይባላሉ፣ መንፈሳዊያን ህላዊያት ናቸው። ስራቸው ተልእኮ፣ በተለይም ስብሃት፣ አኮቴት፣ ቅዳሴ ነው። ለማንኛውም ህላዊ ተቀዳሚ ምክንያት ወይም ፕሪማኮዛ የሆነውን ትልቅ አስተናባሪ ህሊና በማሞገዝ ዘላለም ይኖራሉ። ሰው በአንድ በኩል መንፈሳዊም እንደመሆኑ የነዚህ መናፈስት ባህሪ ተካፋይ ስለሆነ የስራቸውም ተካፋይ ተሳታፊ መሆን አለበት። አምላኩን በስብሃት በአኮቴት በቅዳሴ በማሞገስ ጊዜውን የሚያሳልፍ ሰው የመላእክት ጠባይ ተካፋይ ነው ማለት ነው። ቅዱስ ያሬድ ይህን ድርሻ መርጧል። ሌላ ነገር ምንም ሳያሳስበው ህይወቱን በመላ ለዚህ ተግባር አሳልፎ ሰጥቷል። የመንግስት እኩሌታ ቢዳረገው ለስብሃት እግዚአብሔር የሚመቸውን ጸጥታና የመንፈስ ነጻነትን መርጦ ወደ ሰሜን ተራራ ሄዷል ይባላል። ድምጹን እስከዛሬ ድረስ የሚሰሙ ሰዎች አሉ ማለትንም እንሰማለን። ይህ የእምነት ጉዳይ ነው። ፍልስፍና ወይም ንጹህ ህሊና እንዲህ ያለውን ነገር አይረዳውም። ግን አንድ መንገድ አለ። ይህም ልቡና የምንለው ነው። ፓስካል የሚባለው ፈረንሳዊ ሊቅ ሪዝን ዱ ኮዌር ይለዋል። ሰው ህሊና ብቻ አይደለም፣ ልብም አለው። ይህን ሐሳብ የሚያብራራ አንድ ደራሲ እንዲህ ይላል። ፍልስፍና ግንኙነት ያለው ከህሊና ጋር ብቻ ነው። ግን ሰው ህሊና ብቻ አይደለም። በሰው ነፍሱ ውስጥ ፓስካል ልቡና የሚለውም ነገር አለ። ሙላና ስሜት ማለት ነው። ፈላስፎች በሜታፊዚክ ምርመራ ከሚደርሱበት እግዚአብሔር ሌላ አንድ የስሜት እግዚአብሔር ሊኖር ይገባል። የቅዱስ ያሬድ ዝማሬ እንዲህ ያለውን አምላክ ነው የሚያሞጋግሰው። የብርሃን የደህንነት የጽድቅ የእውነት የትክክለኝነት መገኛ ነው። ሜታፊዚክ ወይም የሎጂክ ደረቅ ግጋት እዚህ ቦታ የላቸውም። ስሜትና ፓስካላዊ ልቦና በመቅድማዊ ጽሬት ጎልተው ይታያሉ። ቅዱስ ያሬድ በኢትዮጵያ ስልጣኔ ታሪክ ውስጥ ጎልቶ የሚታይ ገጽ ነው። የእርሱን ምሳሌ መሰረት አድርገን ስለ ሀገራችን ስልጣኔ ለመናገር እንፈልጋለን። ባለፈው ጊዜ ስለ አውሮፓ ስልጣኔ ስንናገር የነገሩን ጠባይ ለማስረዳት የአንድ ትልቅ ሊቅ ምሳሌ ወስደን ነበር። ይኸውም ፋውስት የሚባለው ነው ከታላላቆቹ የቅኔ ሰዎች አንዱ የህይወቱን ጥረትና የኑሮውን መልክ በሥነ ጽሑፍ አማካኝነት ቀርጾ ያቆሙለትን ረቂቅ ሐውልት አይቶ በመረዳትና በመተንተን የአውሮፓን ስልጣኔ መንፈስ ለመረዳትና በተቻለ መጠን ለማስረዳት ሞክረን ነበር። ይህንንም ማድረጋችን ሊቃውንቱንና ፈላስፎቹን በመላ እንደ ሰራዊት አሰልፈን ስለእያንዳንዱ አቋቋም መናገር ስለማይቻል አብነት፣ አርአያነት፣ ምሳሌነት ያለውን አንዱን ግን ትልቁን ሊቅ መርጦ ስለ እሱ መናገር ይሻላል በማለት ነው። ይህ ዘዴቱን ያህል የተከናወነ ለመሆኑ መናገር አያሻም። ጎልማሳ በተቻለው መጠን ጦሩም ሆነ ፍላጻ አስተካክሎ ይወረውራል። ሳይመታ ቢቀር ከክንዱ ብርታት ብቻ ሳይሆን ከአላማ ወላዋይነት ሊሆን ይችላል። የአንድ ስልጣኔን ጠቅላላ ጠባይ በጥቂቶቹ አሃዞች ወስኖ ለመጨበጥና ወይም በአንድ ትልቅ ሊቅ ጥረት መስሎ ለመናገር ያስቸግራል። ምክንያቱም ስልጣኔ ማለት ባለፈው እንደተናገር ነው፣ አንድ ትልቅ ህብር ወይም ኮምፖዚተም ነው። ብዙ ተናባሪዎች አሉት። ፈረንጆች ዋጋዎች ወይም ቫሊዩ ሲሏቸዋል። እሊህም ቅድስና፣ ደግነት፣ እውነት፣ ውበት፣ ጠቃሚነት ናቸው። ቅድስና በሃይማኖት ረገድ ለሚደረገው ስልጣኔ መሪ አሀዝ ነው። ደግነት የስነ ምግባር የሞራል ስልጣኔ እውነት የእውቀት ሳይንቲፊካዊ ስልጣኔ፣ ውበት የስነ ጥበብ ወይም አርቲስቲካዊ ስልጣኔ፣ ጠቃሚነት የሀብት ወይም የኢኮኖሚያዊ ስልጣኔ መሪዎች አሃዞች ናቸው። አንድ የተሟላለት ስልጣኔ እሊ ሁሉ ዋጋዎች ሊኖሩት ያስፈልጋል። በተረፈ ጉድለት ህጸጽ ያለው መሆኑ የማይካድ ነው። ከሞላ ጎደል ከኒህ ሀብታት አብዛኞቹን ከያዙት ስልጣኔዎች አንዱ የሀገራችን የኢትዮጵያ ስልጣኔ ነው። በዚህ ንግግራችን የምናደርገው ጥረት የዚህን ስልጣኔ ጠቅላላ ጠባይ ለመረዳትና የባህሪው ሆሄያት ወይም ኤለመንትስ ምን እንደሆኑ ለመወሰን ነው። ይህንንም ሀሳብ በመፈጸም የምንከተለው ዘዴ ባለፈው ጊዜ የተጠቀምንበት ነው። በአፍሪካ ምስራቃዊ ዳርቻ የታወቀውን ስልጣኔ ለማስገኘት ብዙ ሊቃውንት ጥረዋል። ሰማዩ ወይም ጠፈሩ ልሙጥ ነበር። የእነዚህ ሰዎች ጥረት የሚያበሩ ከዋክብት በዚህ ጠፈር ላይ አስገኝቷል። ምን ይሆናል፣ ብዙ ደመና ሸፍኗቸዋል። እነሱን ለመረዳት ክንፈ ብርቱ የህሊና ክንፍ ያሻል። እንደ አቅማችንም እንሞክራለን። ስለዚህ ማህበረ ሊቃውንት በመላ ለመናገር በጠቀስነው ምክንያት አይቻልም። አብነት ወይም ምስለኔነት ያለውን እንመርጣለን። ይህም ላይ በመቅድሙ እንደተናገርነው ያሬድ ቅዱስ ያሬድ ነው። ቅዱስ ያሬድ በዘመናት መካከል ለነበሩት ሁሉ የሀገራችን ሊቃውንት እንደ ራሴነት ያለው ትልቅ መንፈስ ነው ብለን እናምናለን። ምክንያቱን እንደሚቀጥለው ለማስረዳት እንሞክራለን። እንደምናውቀው ቅዱስ ያሬድ የሃይማኖት ሰው ነው። ይህንን ሊቅ ለኢትዮጵያ መንፈስ እንደራሴ ብለን ስንጠራ ለሀገሩ ስልጣኔ አንድ ጠባይ መስጠታችን ነው። ይህም ሃይማኖታዊነት ነው። በማናቸውም በኩል ብንመለከተው የኢትዮጵያ ሕዝብ በዘመናት መካከል ያደረገው የታሪክ ጉዞ በሊቃውንቱ ጥረት በተከማቸው የመንፈስ ውጤት መሰረት ስናየው በሃይማኖት ላይ የተመሰረተ ነው። በአውሮፓ ስልጣኔ መሀከል ላይ የሚገኘው ሰው ነው። እነሱ ራሳቸው እንደሚጠሩት ስልጣኔያቸው አንትሮፖሴንትሪክ ይባላል። በዚህ አንጻር የሀገራችንን ስልጣኔ ቴዎሴንተሪክ ብሎ ለመጥራት ይቻላል። የማናቸውም ነገር ማዕከል፣ የሰብአዊ ጥረት ሁሉ ምክንያት እግዚአብሔር ነው አነሳስቶ የሚያስጀምር ረርቶ የሚያስጨርስ የነገሩ ሁሉ ጥንት ተፍጻሜት አምላክ ነው። እሊህ ሁለት አስተያየቶች ሁለት ትልልቅ ፈላስፎች የተጣሉበት ነው። አንደኛው ፓይታጎረስ ይባላል፣ ሁለተኛው ፕላቶን ነው። የመጀመሪያው እንደሚለው ላሉት ነገሮች ሁሉ መኖራቸውን፣ ለሌሉትም አለመኖራቸውን የማናቸውም ነገር መወሰኛ መስፈርት ወይም መዳሉ ሰው ነው። ይህን ሀሳብ በመከራከር ትልቁ ፈላስፋ ፕላቶን በቃልም በጽሑፍም ደክሟል። ለሰው መጠንና ልክ ያው ሰው ሊሆን አይችልም። ከሱ በላይ ወይም ውጪ የሆነ ሌላ የበላይ የሌለው መሆን አለበት። ይህም እግዜር ነው። የሁሉ ነገር መወሰኛ መስፈሪያ መመጠኛ መዳሉ ወይ ሜትር መለኮት ነው አለ ፕላቶን። የዚህን ፈላስፋ ሀሳብ በኢትዮጵያ ስልጣኔ ውስጥ የምናየው የመንፈስ ዝንባሌ ሊያጸድቅለት ይችላል። በማናቸውም የህይወት ክፍል በግልም ሆነ በማህበር ያደረጉት አምልኮት በሃይማኖት አስተያየት አየር ማናቸውም ነገር መወሰኛ አሃዝ ከእምነት ጋር የተያያዘ ነው። ማናቸውም የሰው ጥረት ከፍሬ የሚደርሰው በአምላክ ረዳኤት ነው። ገበሬው የሚዘራው የሚያጭደው የአምላኩን ቡራኬ ነው። የሰው መንፈስ ጥረት ከጥንት ጀምሮ ሁለት አቅጣጫ ነበረው። አንደኛው ስነ ፍጥረታዊው ዓለም ነው። ሁለተኛው ሰብአዊው ዓለም ወይም የገዛ ህይወቱ ነው። ለነዚህ ሁለት ጥያቄዎች ወይም እንቆቅልሾች ትርጓሜ ለማስገኘት ሲጣጣር ኖሮ ብዙ የሀሳብ ድርጅቶች ሲስቴሞች፣ አስገኝቷል። ከነዚህ ግማሾቹ የሰው ህሊና በገዛ ህግጋቱ እየተመራ በመጣጣር ያገኛቸው ሲሆኑ ግማሾቹ ደግሞ በራእይ፣ በህልም፣ በአቡ ቀለምሲስ ከአምላክ ወይም ከመልአክ የተገለጹ የህይወትና የዓለም ዘይቤ ወይም ትርጓሚዎች ናቸው። ከዚህ ከሁለተኛው ጋር የሀገራችን ስልጣኔ ግንኙነት አለው። በእምነት ላይ የተመሰረተ በክርስቲያን ሃይማኖት ላይ የቆመ ስልጣኔ ነው። በዚህ ስልጣኔ ውስጥ ሃይማኖት ሰፊ ቦታ ወስዷል። እንዲያውም የነገሮችን ሁሉ ባህሪ ማያ መመልከቻ መነፅር ነበር ማለት ይሻላል። ከዚህ ትዕይንት ብዙ እውቀቶች ስለ ዓለምና ስለ ሕይወት ተገኝተዋል። በእነዚህ እውቀቶች ፋናነት የታሪክ ጎዳናቸውን ቀድሞ ተጉሰዋል። በመቅድማዊ ሁኔታ ከአረማዊነት ወደ ከፍተኛ የሥልጣኔ ደረጃ ደርሰዋል። በዚህ ሜዳ ብዙዎች የመንፈስ ጀግኖች በእምነት ተጋድለዋል። ሃይማኖት ተአምራት ሰርተዋል።

ዕብሪተኞችን ነገስታት በግራም በቀኝም እያሳፈሩ በመመለስ የታሪክ ጉዟቸውን ቀጥለዋል። እውነትን፣ ትክክለኛነትን፣ ፍርድን በመከተል ጻሕቀ ልቦናቸውን ፈጽመዋል። የአናብስት መፈንጫ ምድረ በዳ የነበረውን ቤተ መቅደስ፣ ቤተ መንግሥት፣ ሐውልት፣ እልፍኝ አዳራሽ እየሰሩ ከትመውታል። በዙሪያቸው የነበረውን እንደ ሳት ያለውን የሥነ ፍጥረት ተቃራኒነት አለዝበው ለፈቃዳቸው አስገብረውታል። በአመፅ በተንኮል በየጊዜው የታጠቀውን ሰይፍ በሚገባ በመመከት በርትተው ተከላክለው ፈተናውን ችግሩን አልፈዋል። ይህን ሁሉ ለማከናወን የቻሉት በእምነት ብርታት ነው። ይህ ሁሉ ገድልና ጥረት አንድ ዓላማ ነበረው፣ ላቀ የበለጠ ህይወት ለመኖር ሁል ጊዜ ለመሻሻል እምነት ነበራቸው። በዚህም እምነት እየተመሩ የስልጣኔ መንገድ ይዘው ወደ ላይ ተጓዙ።